እስከምወልድ ድረስ የምጠለልበት የምበላው ነገር ይስጠኝ እያለች ነው። ገና ሳትወልድ አሁኑ ስጠኝ ማለት ጀምራለች ነው ነገሩ። ካስበልኝ ወደ ሚዲያ መቅረብ ካልፈለገ ይሰብልኝ ብላለች። ምክንያቱም ይሰብልኝ፣ ቢያንስ ያለሁት የቤት ኪራይ ነው። የቤት ኪራይ ይክፈልልኝ፣ እስከምወልድ ድረስ የቤት ኪራይ ይክፈልልኝ፣ እንደገና ደግሞ ምፈልገውን ነገር ያደርግልኝ ብላለች። ስለዚህ ደግሞ ለራሱ ያውቅበታል ማለት ነው። ለራሱ ይወቅበታል፣ ይመለከተኛል። ከባድ ነገር እየተፈጠረ ነው። በነገራችን ላይ በዋለ ባደረ ቁጥር ከባድ ነገር እየተፈጠረ ነው። ልጅቱ እውነት ባይኖራት አንድ ሰው ሁለት ቀን፣ ሶስት ቀን ያወራል። ስለዚህ እውነት አላት ብዬ አምናለሁ። ልጅቷ ማለት ነው። ለምን ሰላም አሌይኩም ራሕመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። እና ውድ ቤተሰቦች ማለት ነው። በነገራችን ላይ ኮሜንት እያነበርኩ ነበር ነው ለኮሜንታተሩ መልስ ነው ዛሬ ላይ የምሰጣችሁ ማለት ነው። ፈረስ ያድርሳን እንጃ ይባከም ነው የሚባለው አይደል? ስለዚህ እኔ ደግሞ ያለብኝን ነገር ጠይቅያለሁ። ጠየኩት፣ እንደምታውቁ ጠየኩት፣ መልስ ግን አልሰጠኝም። እንደ እንዳላችሁ አልሰጠኝም። መልስ አልሰጠኝም። መልስ አልሰጠኝም። እውነት ነው ብሎ እንትን አላለም። እኔም ደግሞ በሳቅ አሳለፍኩት። ብዙ ጊዜ ሲከፋኝም ሲደሰትም በሳቅ ነው የማሳለፈው ብያችኋለሁ። በነገራችን ላይ ና ምን ለማለት ፈልጌ ነው፣ አጥብቆ መጠየቅ አልፈለግኩኝም። ሰው ያለብኝን ነገር ጠይቅ ያለውኝ እንዲሁም ደግሞ ሚዲያ ላይ እያወራ ነው፣ ብቻም አይደለም በውስጥ አውርተናል። ግን የሚገርማችሁ ነገር አሁንም ልጅቷ አልተወችም፣ አልተወችም። ነገ ሀቢባ ቤት አቅርቧለሁ ሀቢባ አልመልስልኝ ብላ ነው እያለች ነው። ስለዚህ እንግዲህ መልካም ጉዞ ብያለሁ። ታቅርበው ምን አገባኝ፣ አይመለከተኝም። መጠየቅ ያለብኝ ነገር ጠይቀዋለሁ። ስለዚህ ይሄ ነው ብሎ የነገረኝ ነገር የለም። አዎ ነው፣ እነውም አላለም አላረኩትም አላለም። ስለዚህ እንደውም ማናት እያለ ምናምን እየቀለደን በፌዝም በቀልድም አድርገን ቪዲዮን እንዳያችሁ ሰርተናል። ግን አመንሾ እንደ አናርግ ያለው ሌሊት ነው እንደላላችሁኝ፣ አሁን አይለኝም ላይለኝ ይችላል። ላኪን ግን እኔ መናገር ያለብኝ ነገር ተናግሬያለሁ። ስለዚህ ደግሞ አውቱ ነው ምርጫው የራሱ ነው። ስለዚህ እኔንም ሆነ እኔንም ሆነ ወይም ደግሞ ልጅቷንም ሆነ እያታለለ ካለ የሚጎዳው ራሱ እንጂ እኛን አይደለም። እኔን ምን በጭራሽ ሊጎዳኝ አይችልም። ግን የሚጎዳት እሷን ሊሆን ይችላል። ወይም ደግሞ እኔ እንጃ ብዙ ነገር የተውሰበሰበ ነው። ነገሮቹ መንገዳቸውን እየቀየሩ ነው። በነገራችን ላይና አሳማኝ ነገር አለ ብላለች። አሳማኝ ነገሩን ልክልሻለው ብላኛለች። ግን ማየት ማመን ነው። ምንም እኔ ምን የምለው ነገር የለኝም። ተናግረው እየቀለድኩ ነው የመሰላችሁ። በነገራችን ነገራችን ላይ ማለት ነው ነገሩን ስሬ ስላደረግኩት እየቀለድኩ ነው የመሰላችሁ። ማወቅ ያለባቸው ነገር እየቀለድኩ እንዳልሆንኩ ነው። ነገ ከነገ ወዲያ ደግሞ ከፍ ወደ ያለበት እኔ ታዋቂ ነሽ ለአንቺን ለስምሽ ጥሩ አይደለም ለእሱም ጥሩ አይደለም ብላ ነው እስካሁን ድረስ ያቆየሁት ብላለች። እንግዲህ አላውቅም። ዙሮ ዙሮ ዋናው ነገር ማወቅ ያለባችሁ ነገር እንኳን አይደለም ሚዲያ ነገ አላፊ ትቀርባለሁ ብሏን እንዳሰማችሁት፣ ከዚህ በላይ እኔ ድጋሜ እሱን አልጠይቅም ድጋሚ እንደዚህ ነው። ወደዛ ነው አስረግዝሃን፣ አስወልድህን አይመለከተኝም፣ ደግሞ ያጠይቅም። ግን እንደ ሴትነቴ የምጠይቀው ነገር ጠይቀዋለሁኝ። እሱም ደግሞ ያው በቀልድ በፌዝ አሳልፈነው ቢሮውን እንዳያችሁት ነው በውስጥ ማውርተን ነበረ። እንደዚሁ ልክ እንደሰማችሁት አጥገቢ መልስ እስካሁን ድረስ እየሰጠኝ አይደለም። ስለዚህ የሚሆነው ነገር አብሮ ማየት ነው። ምንም ድጋሚ በዚህ ነገር ምንም የምለው ነገር የለኝም። ልጅቷ እስካሁን ድረስ እያለቃቀሰች ነው። ቢያንስ እንኳ እስተመወልድ ድረስ እስተመወልድ ድረስ የምጠለልበት የምበላው ነገር ይስጠኝ እያለች ነው። ገና ሳትወልድ አሁኑ ስጠኝ ማለት ጀምራለች። ነው ነገሩ። ካስበልኝ ወደ ሚዲያ መቅረብ ካልፈለገ ይሰብል ይብላለች። ምክንያቱም ይሰብልኝ ቢያንስ ያለሁት የቤት ኪራይ ነው። የቤት ኪራይ ይክፈልልኝ፣ እስተመወልድ ድረስ የቤት ኪራይ ይክፈልልኝ። እንደገና ደግሞ ምፈልገውን ነገር ያደርግልኝ ብላለች። ስለዚህ ደግሞ ለራሱ ያውቅበታል ማለት ነው። ለራሱ ይወቅበታል፣ አይመለከተኝም። ከባድ ነገር እየተፈጠረ ነው። ለነገራችን ላይ በዋለ ባደረ ቁጥር ከባድ ነገር እየተፈጠረ ነው። ልጅቱ እውነት ባይኖራት፣ አንድ ሰው ሁለት ቀን ሶስት ቀን ያወራል። ስለዚህ እውነት አላት ብዬም አምናለሁ፣ ልጅቷ ማለት ነው። ለምን እስተ መወልድ ድረስ የቤት ኪራይና የሚበላውን ነገር ይሰብብኝ እያለች ነው። ለዚ አስባለሁ ካለ ይሰብ፣ አላስብም ካለ ደግሞ የራሱ ጉዳይ ነው። አይመለከተኝም እኔ ማለት ነው። ስለዛችሁ እኔ የሚመለከተኝ ስለ ልጆች ነው። እንግዲህ ከዚህ በኋላ ስለሱ ህይወትና ስለሱ ልጆች፣ ስለሱ ማርግዝ፣ ስለሱ ማስረገዝ፣ ስለሱ ምናምን ሳይሆን እየተመለከተኛለው እኔ የሚመለከተኝ ነገር ቢኖር ልጆችና ልጆች ናቸው። በነገራችን ላይ በዚህ ሰዓት ሰውን አምነዋለው ማለት ከባድ ነው። ስለዚህ እሷ ቮይስ አለኝ ስንገናኝ የሚያወራ ነው አለ። እንዲሁም ደግሞ ስንገናኝ መጀመሪያ ልንገናኝ ስንልም ቮይስ አለኝ ይብላለኝ። ስለዚህ መብቱ ነው። ስልኩን በነገራችን ላይ ስልኩን አጥፍቷል። ስልኩን አጥፍቷል። ስልኩ እየሰራ አይደለም። ለምንድነው ነው ስልክን የሸከው? ስለው የአኗር ስልክ ይበቃናል ብለን ነው ብሏል። ስለዚህ ስልኩን ቢያጠፋ መረጃ የሚጠፋ ነገር አይደለም፣ የራሱ ስልክ ነው እንጂ የጠፋው የእሷ ስልክ አልጠፋም። ስለዚህ መረጃውን ያው እንደምታወጣው እየተናገረች ነው። ሰጠኝልና ከፈልግሽ ላንቺ እምልክልሻለሁ። ሌላ ሚዲያ ዋጠዋለሁ፣ ካላሰበብኝና የምፈልገውን ነገር ካላደረገ ላይ ሚዲያ ዋጠዋለሁ ብላለች። ስለዚህ የቤት ኪራይም አልቻልኩም ብላለች። እንዲሁም ደግሞ ቤተሰብም ጋር መሄድ አልችልም፣ ምክንያቱም በዚህ ሁኔታ ላይ ቤተሰቦች ጋር መከላከል አልፈልግም። ያለሁት ኪራይ ቤት ነው። የኪራይ ቤት ይንክፈልልኝ፣ የሆዴን ይቻለ ይበላል ማለት ነው። ገና ልጁ ሳይወለድ ቀለብ ሰፈራ እየተባለ ነው። ገና ልጁ ሳይወለድ ገና ሌላው ጣጣ ሳይመጣ እንትን እየተባለ ነው ማለት። ወደፊት ያለውን እንግዲህ ለራሳቸው የሰቡበት አይመለከተኝም እኔ ለካ ብሬ ያላችልኝ ይሄ ነገር ስላለ ነው ብሏል። እስካሁን ድረስ ብሬን ይሻለኝ። አልሐምድሊላሂ። ዋናው ነገር እስከ ዛሬ ተሳስበን፣ እስከ ዛሬ በፍቅር፣ እስከ ዛሬ በአንድነት ባንድነት አምኜው የኖርኩ ነበር ያለሁት። አሁን አሁን ግን አምኜዋለው፣ ብያቸዋለው አምነዋለው ብዬ በሙሉ ጣቴ በሙሉ አፌን ስናገር ነበረ። ግን ዛሬ ልጅቱ ካለችበት አንጻርና ካለችበት ሁኔታ ስረዳን ነገሩ እያደፋ ያለው ወደ እሱ ነው። በነገራችን ላይ ማለት ነው። እሱ እንደ ቀልድና እንደ ፌዝ ነው ያየው። ምክንያቱም እኔ ያመረ እኔም አላመረርኩኝ እንዳያችሁት፣ ማምረርም አልፈልግም። እስከዚህ ድረስ ነኝ እኔ ማለት አመረርኩም ቀረሁም ለእኔ ምንም ነገር ነው። ገባችሁ? መታመን ለራስ ነው እንጂ ሰውን አምነዋለው ማለት በጣም ከባድ ነው፣ እንዳላችሁትም ማለት ነው። እና እኔ ደጋግሜ መጠየቅ አልፈልግም። ከዚህ በኋላ እንዴት ነው፣ ወደየት ነው፣ ምንድን ነው ምናምን ብዬ አልጠይቅም። መጠየቅ ማልፈልግበት የራሴ የሆነ ምክንያት አለ ምን ብዬ ጠይቀዋለሁ ምን አገባኝ የሚል የሚመለከተኝ ነገር የለም እኮ ለኔ ስለዚህ ይህን ይመስላል ማለት ነው አንድ ነገር እሳት በሌለበት ጭስ አይጨስም የሚባለው ተረት እየመጣብኝ ነው እየተመላለሰብኝ ነው በነገራችን ላይ ነው አላውቅም ብቻ አላውቅም የሚያውቀው እሱ አንዳላ ፈጣሪያቸው ብቻ ነው በመካከላቸው ያለውና እሱ ይወቅላቸው አይመለከተኝም እኔ ግን አምኜዋለሁ እስካሁን ድረስ አምኜው ነበር ግን ከልጅቱ ካለችበት አንጻር ስንረዳት ሳያት የተጎዳች ነው የሚመስለው። ማለት የተጎዳች የተከዳች በቃ ነገሮች እንደተውሰበሰቡባት እንዲቸገራት ችግር ላይ እንደሆነች ምናምን እየተረዳኋት ነው ያለሁት። ስለዚህ አምንም አላምንም እንግዲህ ዞሮ ዞሮ ራሳቸው ሊነጋገሩ፣ እኔ በዚህ ጉዳይ ምንም ላረግ አልችልም። ከዚህ በኋላ እኔ ስለዚህ ጉዳይ ማንሳትም አልፈልግም። እኔ እንጃ ብቻ የሆነ ሰው የሆነ ችግር ውስጥ ካልሆነ በቃ እንዲያዝፍ ሊሆን አይችልም። ግን ቮይሱን እስካሁን ድረስ አላከችልኝም። ቮይሱን ስትልክልኝ ደግሞ በደንብ የምናየው እናንተ የምታዩት ይሆናል። ስጀምረውም እዙ እናንተ ጋር የጀመርኩት መጨረሻቸውንም ደግሞ እዙ እናንተ ጋር ጨርስላችኋለሁ ማለት ነው። ምክንያቱም ምንም መደባበቅ አያስፈልግም፣ ያስፈልግም። የሚዲያ ሰው ስንሆን ሁሉ ነገራችን ሚዲያ ላይ ነው። ስለዚህ ወደፊት የሆነውን ነገር እውነትም ከሆነ እውነትም ከሆነ ኑሯቸውን ይቀጥላሉ እውነትም ካልሆነ ደግሞ ኑሮዬን እቀጥላለሁ ማለት ነው። ስለዚህም እንደዛ ነው እላቸዋለሁ። በጣም ነው አላዘንኩም፣ በተፈጠረው ነገር አላዘንኩም። በነገራችን ላይ ለምን እሷ ስታለቅስ እኔ በነገራችን ላይ የሆነ ሰው ሲያለቅስ የሆነ ሰው ተቸግርኩ የሆነ ሰው ተጎዳው ሲለኝ፣ እንኳን አይደለም የራሴ ቀርቶ አይደለም የራሴ ሰው እንኳን የራሴ ሰውን ጎርቶ ቀርቶ አይደለም የራሴም ሰው ሰውን ሳይጎዳ በጣም አልቃሻ እኔ ሲፈጥረኝ ነው። ተጎዳው ምናምን ስትል በጣም አሳዝናኛለች። ለምን ነገሮች በቅጽበት እንደተፈጠሩ ስትነግራኝ፣ እንደገና እንደገናም ደግሞ አሁን ላይ ማንም መረጅ እንደሌላት ማንም ሰው ከጎኗ እንደሌለ እሱም ማለት እንኳን አይደለም ቤተሰብ ከቤተሰብ የራቀችው በዚሁ ምክንያት እንደሆነ ምናምን ስትነግራኝ በጣም አዘንኩ። እውነት ለመናገር ማለት ነው። ለምን ሴት ልጅ ነኝ፣ እና ዙሮ የሚሆነውን ነገር ወደፊት አብረን የምናየው ይሆናል። እንግዲህ ዙሮ ምንም አማራጭ ያለውም እንደዛ ከሆነ ተማምነው አምኖ ተማምኖ መቀባበል ይሻላል ይሻላል ነው የምለው ማለት ነው። ስለዚህ እኔ ምንም የምረዳት ነገር የለኝም፣ በነገራችን ላይ በአሁን ታይም በአሁን ሰዓት ላይ የምረዳት ነገር የለኝም። ለምን እሱን ጠየኩኝ። እሱም ደግሞ እየቀለደ እያዘ እንደዚህ ነው ብሎ አልነገረኝ፣ እንደ የሰማችሁት ነው። በውስጥም ጠይቀዋለሁኝ። እኔን አታምኝ ወይ ከሰው ይልቅ እኔ ነው ወይ ሰዎች ነው የምታምኙ ምናምን ብሎ ነው። አሳማኔና አጥጋቢ መልስ አልሰጠኝም እስካሁን ድረስ ማለት ነው። ስለዚህ ልጅቱም ደግሞ ደሞ አናግሪያት ነበረ። ቪዲዮውን ከለቀቁም ወደ ዛ አውርጃታል ብሎኝ እና ነገሩ ከባድ ነው። ዝሮ ማለት ነው ዝሮ ሆን እንጃ ብቻ። እሱ ይርዳቸው። እንደ እኔ እንደ እኔ በጣም ከባድ ነው እና እሱ ይርዳቸው። ሌላ ምን ይባላል ብላችሁ ይህን ይመስላል ጓደኞች፣ ያለው ነገር እና ተመልካቾች ደግሞ ለምንድን ነው ያልነገረሽ? ለምንድን ነው ቁርጡን ያልነገረሽ? አየሁ እየሳቅሽ ያሳለችሁ ምናምን፣ ከተፈጥሮ ሳቅ ነው የሚቀድመኝ እና እያነግረቸዋለሁ እያለቀስኩ ራሱ መሳቅ ነው አመል ብያቸዋለሁ። ስለዚህ የሚሆነውን ነገር ወደፊት ማየት ነው እንጂ፣ ይሄ እኮ ሞት አይደለም እኮ፣ ይሄ ህይወት ፍፃሜ አይደለም እኮ፣ ይሄ ይሄ ኖርማል ነገር ነው ለእኔ ማለት ነው፣ እና ምንም ማለት አይደለም ስላችሁ ነው። ለማንኛውም ወደፊት የሚሆነውን አብረን እናያለን። ሳቅማችሁ ብለው ያላችሁበት ትዳር ጅብ በልቶታል። ሰውን ከማመን ይልቅ አምነዋለሁ ከማለት ይልቅ ታማኝ ነኝ ማለት ያኔ ራሳችሁን ማግኘትን የማትሉበት አምነዋለሁ ብሎ ማውራት እንዲከብደኝ ትንሽ ቀርቶኛ በነገራችን ላይ ብቻ ብቻም የሚሆነው ወደፊት አብረን የምናየሆነ፣ ጓደኞች ወዳችኋለሁ፣ አክብራችኋለሁ በያላችሁበት በሰላማቸው ይዘን